የሲዳማ ክልል ፖሊስ ኮሚሽን የመልካም አስተዳደር ችግር ሆኖ የቆዩ በርካታ ጥያቄዎችን ምላሽ ለመስጠት እርምጃ መውሰድ ከጀመረ ወዲህ በክልሉ ተጨባጭ ውጤት መታየቱን የደቡባዊ ሲዳማ ዞን ፖሊስ መምሪያ አዛዥ ረዳት ኮሚሽነር ሹካዋ ቸሞና የማዕከላዊ ሲዳማ ዞን ፖሊስ መምሪያ አዛዥ ኮማንደር ሀብታይቴ ገልጻሉ። በተለይ ለመልካም አስተዳደር ችግር መንስኤ በሆኑ አካላት ላይ እርምጃ በመውሰድና ማህበረሰቡን መሰረት ያደረገ ተግባር በመሰራቱ ውጤት ማምጣት መቻሉን ያነሱት ሶ በተገቢው ቶሎ ተስተናግዶ ቶሎ ቀጠሮ ማብዛቱ ነበረ። እሱ ላይ ተወያየን። አሁን ቀጠሮ ፖሊስ ቀጠሮ አይሰጥም። እራሱ ማስረጃ በዚህ ሰዓት እመጣለሁ ብሎ ምቀጥሮ አሁን ተገልጋው ራሱ ነው። ይሄም የመጣው እርምጃ ተወስደዋል። በመርማሮች ላይ ማለት ነው። የፖሊስ አገልግሎት ከዚህ በፊት በ157 ቀበሌ ላይ ተደራሽ አልነበረም። በዚህ ምክንያት ህብረተሰቡ የፖሊስ አገልግሎት ተደራሽ ባለመሆኑ ምክንያት የመልካም አስተዳደር ቅሬታዎችን ያነሳ ነበር። ህብረተሰቡን በማንቀሳቀስ ምንም የመንግስት ወጪ ወይም የመንግስት በጀት ሳንጠይቅ ህዝቡን አሳትፈን በ555 ቀበሌዎች ውስጥ የፖሊስን አገልግሎት ተደራሽ ማድረግ ይችለናል። የሲዳማ ክልል ፖሊስ ኮሚሽን የተሰጠውን ተልእኮና ተግባር ከመወጣት አንጻር በክልሉ ሰላምና ጸጥታን ለማጽናት ወንጀልን በመከላከል በምርመራና በትራፊክ አደጋ የሚደርሰውን ችግር እንዲሁም ህገ ወጥ ንግድና አሰራርን በመከላከል ውጤታማ ተግባር መከናወኑን የገለጹት የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ለመልካም አስተዳደር ምክንያት በሆኑ ጉዳዮችና አካላት ላይ እርምጃ መወሰዱን ተናግረዋል። ሪፎርሙ ጊዜ ሁለት መቶ አንድ ሰው ላይ እርምት እርምጃ ወስደናል። ትራንስፎርሜሽን እቅድ ጊዜ የመልካም አስተዳደርና አገልግሎት አሰጣጥ ችግር ፈጣሪዎች ነው የምንላቸው 48 ሰው ላይ እርምጃ ወስደናል እነዚህ ደግሞ ሌላኛው ደግሞ በተቋሙ ውስጥ ችግር መነሻ ናቸው ብለን እያሰብ ናቸው 59 ሰው ላይ በ9 ወር ውስጥ በሪፎርሙና በ ትራንስፎርሜሽን እቅድ ለማሳካት በድናቸው ጊዜ ውስጥ በዘጠኝ ወር ውስጥ አምሳ ዘጠኝ አባላትና አመራር ላይ ከሰራዊቱ እስከ መቀነስ ላይ ደርሰናል። ሀያ አንድ ሰው ላይ ደግሞ የማዕረግ ቅጣትን ቀጥተናል። ከዛም በተጨማሪ አርባ አንድ ሰው ላይ የደሞዝ ቅጣትን ቀጥተናል። ባለፉት ዓመታት የተመዘገቡ ለውጦችን ለማስቀጠልና ዛሬም ድረስ ተግዳሮት ሆነው የቆዩ ችግሮችን ለመፍታት ኮሚሽኑ በቀጣይ በትኩረት እንደሚሰራም ነው ኮሚሽነር ሽመልስ ቶማስ የገለጹት። ምርመራ ሂደታችን በጊዜ በተቀመጠለት ሰዓት አንጻር፣ የምንሰጣቸው አገልግሎትና ለተገልጋዩ እርካታ ከመረጋገጥ አንጻር ቀጣይነት ሊሰራ የሚገቡ ጉዳዮች ናቸው። ሌላኛው ከመልካም አስተዳደር አንጻርም ደግሞ ከለቢነትና ከኪራይ ሰብሳቢነት እንዲሁም ከአመለካከትም ጨምሮ መለየትና መፈተሽ እንዳለብን። ቀሪ ወራት ውስጥ ተስተካክሎና ታርሞ የ2018 ዓመተ ምህረት እቅድ አካል አድርገን ችግሮቹ ፈተን የተፈቱ ችግሮችም እንደ ጠንካራ ጎናዎች ለይተን ደግሞ ያልፈተነው ችግሮች በዚህ ቀሪ ግዛት ውስጥ ፈተን ለ2018 የተሳለጠ እና የተስተካከለ እቅድ ማስፈጸሚያ አቅም እንዲኖርን ልየታ ያደረገ ነው። ለመልካም አስተዳደር ችግር በሆኑ ጉዳዮች ላይ ከማህበረሰቡ ጋር በጋራ እንደሚሰራም ተገልጿል።